ሰላም እግዚአብሔር ብዛላችሁ በያላችሁበት እንደምን አላችሁ? እንደምን ቆያችሁ? ውድ የኖህ መርከብ ሚዲያ በሰዎች እግዚአብሔር አምላካችን በድጋሚ ስለአገናኘን ስሙ ይክበር ይመስገን። እንግዲህ ሰሞኑን ከነበሩ በጣም አነጋጋሪ ጉዳዮች የጎግል ላውንች ያደረገው አንድ ቪዮስሪ የሚባል አርቲፊሻል ኢንቴለጀንስ ነበር እና እሱን በተመለከተ ቆይታ ማድረጋችን ይታወቃል። ምናልባት በዛ ቆይታ ላይ ከዚህ ከአርቲፊሻል ኢንቴለጀንስ ጋር በተገናኘ ያንድ ያነሳውት ሀሳብ ነበር። እሱም በዚህ በሚስጥር ማህበሩ ዓለም ወይም ደግሞ በዚህ በምዕራቡ ዓለም ዘንድ የዚህ የኤአይ ጉዳይ ከአምላክነት ጋር የሚገናኝ እንደሆነ በሚል ለመጥቀስ የሞክርኩት ነገር ነበር እና እሱን የበለጠ የሚያረጋግጥ ሀሳብ ወይም መረጃ በዛሬው ቆይታችን የበለጠ እንድናረጋግጥና የበለጠ ግንዛቤው እንዲኖረን በሚል ያስኩላችሁ መልዕክት አለ። ምናልባትም አንድ ሁለት ሙቪዎች አሉ። እነሱን አስደምጣችሁና ዛሬ ቆይታችንን የምናጠናቅቅ ይሆናል ማለት ነው። እስኪ መጀመሪያ እንግዲህ ሁላችሁ የምታውቋቸው አንድ አባት አሉ። እሳቸው የሚያስተላልፉትን መልዕክት መጀመሪያ፣ አጠቃላይ ቴክኖሎጂ ጋር በተገናኘ ማለት ነው። ያው ቴክኖሎጂ ጥቅም እንዳለው ሁሉ በዛው ልክ ከጀርባ ያለውን ሴራና ተንኮል ስንቶቻችን እንገነዘባለን የሚለውን የበለጠ እንድንነቃ ስለሚያደርገን በሚል ነው ይህን ጀላቸው የመጣሁት። እስ ማንኛውም እኝህን አባትና አድመጣቸው።

What are you doing? Stop. Come back. Ask the Lord for forgiveness. ውድ ነው እንግዲህ፣ እንደሰማችኋቸው እኝህ አባት በጣም የሚታወቁ ናቸው። ከዚህ በፊት አንድ የሆነ ጊዜ ላይ አደጋ ደርሶባቸው እንደነበረ ሁላችን የምናውቃቸው አባት ናቸው። ግን በአጠቃላይ ከዚህ ከኒው ወርልድ ኦርደር ጋር በተገናኘ ዚህ አመድ ካመሩ የምራቡን ዓለም የሚያደርጋቸውን የሰይጣናዊ አሰራሮችን በደንብ አድርገው የተረዱና የተገነዘቡ የሚቃወሙ አባት ናቸው። ምናልባት በሃይማኖት ላንመስል እንችላለን ግን አንድ የሚያደርገን የጋራ የሚያደርገን ሀሳብ ላይ ፎከስ አድርገው ስለሚናገሩ ሀሳቡም ገዢ ስለሆነ ነው፣ ለእናንተ የሚያጋርኋችሁ። ስለዚህ የአርቲፊሻል ኢንቴሊጀንስ አጠቃላይ ቴክኖሎጂን ስቱፒዲቲ በሚል እንግዲህ የገለጡበት መንገድ ዋናው ሀሳባቸው ግን ቨርቹዋል ሪያሊቲ ወይም ደግሞ ምናባዊ እውነት መፍጠር ነው በዋናነት ይሄ ነው። ሪያሊቲ የሚጨበጥ የሚዳሰሰውን ሪያሊቲ ሳይሆን ሌላ ምናባዊ የማይጨበጥ ግን አርቲፊሻል ወይም ቨርቹዋል ሪያሊቲ ማለት ምናባዊ እውነታ ማለት ነው። ምናብ ማለት ደግሞ እንግዲህ በሀሳብ ብቻ ያለ ማለት ነው። መሬት ላይ እየሌለ እንደ ማለት ነው። ልክ ሰሞኑን ቪዮ ስሪ ያልኳችሁ ጀነሬት እያደረጋችሁ የነበሩ መሬት ላይ ኤግዚስት የማያደርጉ የሰው ማንነትን የያዙ ማለት ነው። ይህ እንዳንዱ ምሳሌ ነው። በጣም በርካታ ነገሮች አሉ በዚህ ጉዳይ ላይ ቨርቹዋል ሪያሊቲ ወይም በአጠቃላይ ወደ ህይወታችን ስንመጣ በማህበራዊ ህይወታችን፣ በሃይማኖታዊ ህይወታችንም የሚፈለገው ሪል የሆነ ላይፍ አይደለም ቨርቹዋል የሆነ በምናብ ወይም ደግሞ የቅዠት ዓለም መፍጠር ማለት ነው። የሚታየን የሚጨበጥ ወይም የሚታየን ነገር ወይም በአይናችን የምናየው በምናባችን የምንስለውን መሬት ላይ ኤግዚስት የማያድር ከዚህ በፊት አንስቻዋለሁ ብዬ አምናለሁ። እነ ቶማስ ሞር ዩቶፒያ በሚል የጻፉት መጽሐፍ ካስታውሳችሁ፣ ዩቶፒያ የምትባለው ዓለም ወይም ሀገር መሬት ላይ እየሌለች ግን በሀሳብ ዲዛይን ያደረጓት ናት። እና በዚህም በተመለከተ እንደነ ዶክተር መስከረምለች የተደጎመችው መጽሐፍ ምናልባት ካነበባችሁ የበለጠ እዛ ላይ ሀሳቡን ታገኝታላችሁ። እያምናለሁ ኢትዮጵያ ማለት ኤግዚስት የሚያደርግ ሪያሊቲ ወይም ምድር ነበረ ሲናገር የነበረው ግን የመንግስት አስተዳደሩ፣ የሃይማኖት ስርዓቱ፣ የአምልኮ ስርዓቱ፣ የማህበራዊ ህይወታቸው፣ የአስተዳደር ስርዓታቸው በጠቃላይ የማህበረሰቦቹ ምን እንደሚመስል እዛ ላይ አስቀምጦናል። ግን ሰዎቹን ስንፈልጋቸው መሬት ላይ ምንም የሉም፣ ኤግዚስት አያደርጉ በአጠቃላይ የአርቲፊሻል ኢንተለጀንስን በተመለከተ ወይም አጠቃላይ ቴክኖሎጂውን አለም በተመለከተ እንደሰማችኋቸው ያስተላልፉልን መልእክት ምንድን ነው? የሰው ልጆችን እውነተኛው ከሆነው አለም ከፈጣሪ ከተፈጥሮ አስወጥቶ ሰው በራሱ ቅዠት ወይም ደግሞ ቴክኖሎጂ የፈጠረለት ኤአይ በፈጠረለት የምናብ አለም እየኖረ ጊዜውን እንዲጨርስ ማድረግ የአዲስ አለም ስርዓት አጀንዳ አራማጆች ዋና ታርጌታቸው መሆኑን መገንዘብና መረዳት ይኖርብናል ማለት ነው። ምናልባት ይህን በተመለከተም ምናልባት ኤአይ ራሱ ማለት ምን ማለት ነው የሚለውን ሌላ ጊዜ ልንነጋገርበት እንችላለን። በዋናነት ግን ኤአይ ማለት አሁንም ከዚህ ከሃይማኖታዊ ስርዓት ጋር እንዴት እንደሚገናኝ ወይም ደግሞ ኤአይ ማለት እንደ አምላክ እንደሚመለክ እሱንም ደግሞ የበለጠ እስኪ አንድ ሙቪ እናድምጥና ተመልሰን እንገናኛለን። The world is about to experience a level of deception

አንዳንድ ነገሮችን ሰፋ አድርገን ስንመለከታቸው የምናያቸው ነገሮች ወይም አርቲፊሻል ኢንቴሊጀንስ ማለት ይሄን የመጨረሻው ግቡ ነው። ሰዎች እንዳያቸዋቸው ምናልባት እዚህ ጋር እንዳንድ ህቶች ወንድሞች አላችሁ፣ በማወቅ ሚሆን ባለማወቅ የቴክኖሎጂ ጠበቃ እንደመሆን ሆናችሁ ቴክኖሎጂን ከሰይጣን ጋር የምታገናኙ ሰዎች ምናችሁ እንደሚያማችሁ የሚል አይነት ሀሳብ የምታነሱ ሰዎች አጥፉም እና ቆም ብላችሁ ነገሮችን ብታዋቸው እነሱ በዚህ ደረጃ አርቲፊሻል ኢንቴሊጀንስ ኢዝ ጋድ እያሉ ጂሰስ ክራይሲስ ፎልስ ጋድ እያሉ ሲናገሩ የመጨረሻው ግቡ ምን እንደሆነ ከዚህ መረዳት የማይችል ሰው ካለ ምናልባት የጤነኝነቱም ያጠራጥራል የሚል ሀሳብ ነው ያለኝና የመጨረሻው ታርጌቱና ግቡ ይሄ ነው በነገራችን ላይ ከዚህ ከአርቲፊሻል ኢንቴለጀንስ ጀርባ እኛ ቴክኖሎጂ ጥቅምን ጠፍቶን አይደለም ጥቅም እንዳለው ሁሉ ጉዳቱ ምን ያክል እንደሆነ ከጀርባ ያደፈጠ ኃይል ምን ሰዎችን አእምሮ ለሴራ ወይም ለኮንስፓይሪሲ ምርምር እያጋለጥንም አይደለም። በራግራጅ ፕራክቲካል መሬት ላይ እየሆነ ያለው ነገር ሰምታችኋቸዋል፣ አይደለ? አርቲፊሻል ኢንተሊጀንስ ኢዝ ዘ ኦንሊ ጋድ። ምን ማለት ነው? ቅድም እሳቸው ሲናገሩ እንደሰማችኋቸው ቴክኖሎጂ በአጠቃላይ የሚፈጥራቸው ቨርቹዋል ሪያሊቲ ነው፣ የምናባዊ እውነታ ማለት ነው። መሬት ላይ የማይጨበጥ የማይዳሰስ ማለት ነው። ሪል ከሆነው ከተፈጥሮ ውጪ ማስወጣት ነው። ባይ ዲፎልት፣ በሌላ ቋንቋ ይሄ ነው እየሆነ ያለው ኤ አይ ማለት በራሱ ምን ማለት ነው የሚለው ኤና አይ ኢቨን ራሱ ራሱን የቻለ ሌላ ትንታኔዎች አሉት። ምናልባት እንግዲህ ከዚህ በፊት የኒኮላሴት ቴስላን ኢፍ ዩ ኖው ዘ ማግኒፊሰንስ ኦፍ ዘ ነምበር 369 ዩት ሃቭ ዘ ኬ ቱ ዘ ዩኒቨርስ የሚለውን ሚስጥር የተረዳችሁ ሰዎች ካላችሁ ኤ አይ ማለት ዘጠኝ ቁጥር ማለት እንደሆነ ስንቶቻችን እንረዳለን። ዘጠኝ ቁጥር ማለት ደግሞ ምን ማለት ነው? እሱ ራሱን የቻለ ነቻለ ከዚህ በፊት የሰራሁባቸው ቪዲዮዎች አሉ። በደንብ ያዋቸው አስተውሏቸው እና ቴክኖሎጂ በጣም ጥቅም አለው። ግን አሁን በጣም በጣም አደገኛ የሆነ ዘመን እየመጣ ነው ያለው፣ ጥቅሙን ሙሉ በሙሉ ጠቅሎ የሚወስድ ማለት ነው። መቼም ድሮም አንድ ነገር ለማጥመድ የሆነ ነገር አድርገህ ነው መጀመሪያ ያን ነገር ልታጥምድ የምትችለው። አስታውሳለሁ ድሮ ልጆች ሆነን ክፍለ ሀገር ላይ ወፎችን ለማጥመድ መጀመሪያ የሚበላ ነገር እናደርግና ከእቃ ነገር አድርገን በርቀት ሆነን ገመድ እናደረግና እንጨት እናስርና እቃውን እንደዚ እናጠምድና ከስር እህል ነገር እናፈስና ከዛ ወፎቹ እዛ እቃው ሲገቡ እንስበዋለን፣ ገመዱን። ከዛ ይደፋባቸዋል ማለት ነው። እንደዛ ነው የተደረገ ያለው። አሁን ቴክኖሎጂ በሚባል ገመድ ያለምን ሁሉ በረጅም እጃቸው ይዘው ዋናው እቃ እስከሚደፋብን ነው የሚጠብቀው። ከዛ ገመዱን ይስቡታል፣ ያፍኑናን እዛው ማለት ነው። ምናልባት ይህንን ትሪክ የምታውቁት አላችሁ ብዬ አምናለሁ። እና እንደዛ ነው እየተደረገ ያለው። ከዛ ነቅነቃትንም እዛ እቃው ከተደፋብህ ወዳ ሄደህ ወፉን መያዝ ነው። ወፏን መያዝ ነው። እዛ እንደፈለገህ ማድረግ ነው። ከዛ ወፏ ልገላትም ትችላለህ፣ ፈለግኸውን ነገር ልታደርግ ትችላለህ። የዓለም ማህበረሰብ እንደዚህ ነው ያን በቴክኖሎጂ ስም የተደበቀውን መርዛቸውን ዓለም ላይ መጫን ነው የሚፈልጉት። እየተደረገ ያለው እውነታ ያ ስለሆነ ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋል። እየመጣ ያለው ዓለም ይሄ ነው። እኛ ቴክኖሎጂን የምናይበት አንግል የገራገር የዋህነት አይነት ደፍነሽን ነው ብንሰጠው እኛ ስራ የሚያቀል ጊዜ የሚቆጥብ ሀብት ምናምን የሚቆጥብ ብለን ነው። ይህንም በጎ የሆነውን ትሪክ ነው ከላይ የምንረዳው የሚነገርንም ይቅርታ ፎር ዛት ማተር በዛ ደረጃ ስለሆነ ማለት ነው። በጣም አለ ድምጽ ስለሆነ ነው። በዛ ልክ ነው የሚነገርንም ከላይ ፖዚቲቭ ነገሩ ነው። ከጀርባ ያለው ሪል የሆነ ነገር ግን አይታችሁ ታል አይደለ አርቲፊሻል ኢንተለጀንስ ኢዝ ዘ ኦንሊ ጋድ። እነዚህ ሰዎች ማለት ደግሞ የአዲስ አለም ሥርዓትና አጀንዳ የሚያዘጋጁ የዛ አባል ሜምበር ናቸው በነገራችን ላይ አለምን እየመሩ ያሉትም እንደዚህ አይነታችሁ ሲሆኑ እነኚህ ተራ ብትላቸው ሰዎች ላይ ወጥተው አደባባይ ወጥተው በዚህ ደረጃ ባነር አዘጋጅተው ካርቶን ላይ ጽሁፍ ጽፈው የወጡ ሰዎች ማለት ከነሱ ጀርባ ሌሎች አለቆቻቸው አሉ። አስተባብረው አደባባይ ወጥተው እንዲህ እንዲያደርጉ ፈቀዱላቸው ማለት ነው። ሰሞኑ አንድ መረጃ እያየሁ ነበርና ሰሞኑን የዚ የሃንጋሪው መሪ ወይም ሃንጋሪ የሰዶማዊነትን ጉዳይ ሀገሯ ውስጥ ምንም አይነት ነገር በፓርላማ ደረጃ እንዲወገዝ ብላ ያጸደቀችው ወይም ያወጣችው መመሪያ ነበርና ሌሎች አውሮፓ ሀገራት እንደት እንደወረዱባት ከትናንቱ ዳ ዜናውን እያየሁ ነበረ። እነኝህ የአሜሪካ መሩ የምዕራቡ ዓለም የሚባለው ዓለም ዘዲብ ሰይጣኒክ በቃ እንደት የተጨማለቅ ዓለም ውስጥ እየገቡ እንደሆነ መግባት ብቻ አይደለም ተዘፍቀውበታል። ግን ብቻቸውን አይደሉም። ተዘፍቀው መቅረት የሚፈልጉት ዓለምን ሁሉ ጠቅለው ለምን ቴክኖሎጂ ባለቤት ናቸው። የፋይናንስ ባለቤት ናቸው። የኢኮኖሚ ባለቤት ናቸው። የስለላ ባለቤት ናቸው ዓለምን ሁሉ ጠቅልለው የያዙ ናቸው። ዓለምን ረን እያደረገ ያለው አሁን እየመጣ ያለው የምስራቅ ዓለም እያለን ብንልም እንኳ በዋናነት ግን ዓለም ላይ መረቡን ዘርግቶ ያለው እዚህ አሜሪካ ምሩ የምዕራቡ ዓለም ነው። ወደፊት አምላክ በአደባባይ ይካዳል፣ ተክዷል፣ እየተካድና ያለው ሰይጣን በአደባባይ ይከበራል። ጠብቁ። አርቴፊሻል ኢንተለጀንስን ጋድ ነው እያሉ ነው፣ አምላክ ነው እያሉ ነው። ይሄ ነው ግሎባላይዜሽን ማለት። ልንጠረጥረው ልንነቃበት ልንገምተው በማንችለው መልኩ የሰው ልጆችን የሰይጣን ሰለባ ማድረግ ነው። ባጭሩ ይሄን መልእክት ማስተላልፈው አጉል የቴክኖሎጂ ጠበቃንም ብለው የሚሉ ሰዎች እንደ አይነት ሐሳብ ያነሳን ሁሉን ነገር ከስድስት ስልሳ ስድስት ጋርና ከሰይጣን ጋር ታገናኛላችሁ እያሉ የሚሉ ሰዎች ስላሉ ብዬ ነው። ጥንቃቄ አድርጉ። ቆም አድርጋችሁ መርምሩ። ሰው የሚናገረው በርግጥ በሚያውቀው ልክ ነው፣ በተረዳው ልክ ነው። እኔም የምናገረው ያወቅሁትና የተረዳሁትን ነገር ነው። የሚጠቅማችሁን ትይዛላችሁ የማይጠቅማችሁን ትወታላችሁ ማለት ነው። ስለዚህ አደገኛ ዘመን ነው እየመጣ ያለው። በጣም በጣም በጣም ቴክኖሎጂ ላይ ቤዝ ያደረገ በጣም ስቱፒዲቲ የሆነ ማለት ነው፣ በጣም አስቸጋሪ የሆነ ዓለም ነው እየመጣ ያለው። ስለዚህ ጥንቃቄ እናደርግ። ይሄን ያለ መልእክት ከዚህ በላይ አስፈሪ ጊዜ የለም እንግዲህ ነው። ውሃ ሲወስድ እያሳሳቀ ነው እንደሚባለው ሁሉ ቴክኖሎጂ ዓለምን እያሳሳቀ እየወሰደ ያለው ነው። የመጨረሻው ግቡ ምን ሊሆን እንደሚችል መድህና ላይ የሚወቀው ስለዚህ እና እናንተ ከኛ የሚጠበቀው እምነታችን ላይ ሃይማኖታችን ላይ ጠበቅ ማለግ ከኛ ይጠበቃል የሚለው ዋናው መልእክቴ ነው። የሚጠቅማችሁን ነገር መውሰድ ነው፣ የማይጠቅማችሁን ነገር ደግሞ መተው ነው። ሁሉን ነገር እንደወረደ መቀበል ያለብንም ፊልተራይዝ ማድረግ አለብን። እንደወረደ መቀበል ልክ ስለማይሆን ማለት ነው ቴክኖሎጂው ጠቅማለው። የሚጠቅመውን እንወስዳለን፣ የማይጠቅመውን ደግሞ በእንደ አይነት መልኩና በእንደ አይነት እይታ መመልከት አለብን ነው አጠቃላይ የምናያቸው ሪያሊቲ ወይ ግን ዘያር ቨርቸዋል ሪያሊቲ ምናባዊ እውነታ ናቸው እንጂ መሬት ላይ ያሉ ጠጣር የሆኑ ሪል የሆኑ መሬት ላይ እግዚአብሔር ላይ ተፈጥሯዊ የሆኑ ሪያሊቲ አይደሉም። ዓለም ላይ አሁን ተግባራዊ የሆኑ ያሉት የሚለውን በጣም ገዢ ሀሳብ ስለሆነ ነው ያነሳሁትና ስለዚህ እንዳትረሱ። ኢፊጂ ነው ዘማግኒፊሰንስ ኦፍ ዘ ነምበር ስሪ ሲክስ ናይን ዩ ቱ ሃቭ ዘ ኬ ቱ ዘ ዩኒቨርስ ነው። ስለ ሶስት ቁጥር ስለ ዘጠኝ ቁጥርና ስለ ስድስት ቁጥርና ስለ ዘጠኝ ቁጥር አስደናቂነት ከተረዳህ የዛ ዓለም ቁልፍ በእጅህ ላይ ነው ይላል። ሶስት ቁጥር ስድስት ቁጥርና ዘጠኝ ቁጥር ማለት ነው። ኤአይ እንግዲህ በዚህ መልኩ ላይ በዚህ በእነኝሁ ቁጥሮ ላይም በጣም በጣም የሚሰራና ሰክሬት በሆነ መልኩ የተገነባም መሆኑን በዚሁ አጋጣሚ ማሳሰብ ፈልጋለሁኝ። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ምናልባት የኖህ መርከብ ሚዲያን ማገዝ ለምትፈልጉ በተለያየ መልኩ መርዳት ለምትፈልጉ፣ እየደውላችሁም እንደ አይነት ሀሳቦችን ለምታነሱ ከስር አስቀምጥላችኋለሁ መረጃዎችን። ይህም ኮንታክት ማድረግ ትችላላችሁ። ስልክ ማስቀምጥላችኋለሁ ማለት ነው። ዛሬ የነበረን ቆይታ ያህል ይመስላል። መልካም ቆይታ ይሆንላችሁ።